ምዕራፍ ሁለት። የእህል ቁርባን። ማናቸውም ሰው ቁርባን ለእግዚአብሔር መሥዋዕት እንዲሆን ቢያቀርብ ቁርባኑ ከመልካም ስንዴ ዱቄት ይሁን፤ ዘይትም ያፈስበታል፣ ነጭ ጣንም ይጨምርበታል። ይህም መሥዋዕት ነው። ወደ ካህኑ ወደ አሮን ልጆች ያል ያመጣዋል። ከመልካም ስንዴ ዱቄቱና ከዘይቱም አንድ ጥፍ ሙሉና ነጩንም እጣሃን ሁሉ ወስዶ ካህኑ የእሳት ቁርባን ለእግዚአብሔር በጎ መዓዛ እንዲሆን ለመታሰቢያ በመሠዊያው ላይ ያቃጥለዋል። ከመሥዋዕቱም የተረፈው ለአሮን እና ለልጆቹ ይሆናል። ይህም ከእግዚአብሔር መሥዋዕት የተረፈ ቅዱሰ ቅዱሳን ነው። በእቶን የተጋገረውን ቁርባን ስታቀርብ በዘይት የተለወሰ የመልካም ስንዴ ዱቄት የቂጣ እንጎቻ ወይም በዘይት የተቀባ ስስ ቂጣ ይሁን። ቁርባንህም በምጣድ የተጋገረ ቁርባን ቢሆን በዘይት የተለወሰ የመልካም ስንዴ ዱቄት ቂጣ ይሁን። ቁርስህም ቈርሰህም ዘይት ታፈስስበታለህ፣ የእግዚአብሔር መሥዋዕት ነው። ቁርባንህም በመቀቀያ የበሰለ ቁርባን ቢሆን ዘይት የገባበት ከመልካም ስንዴ ዱቄት የተለየ ይሁን። ከዚህም ያደረግከውን መሥዋዕት ወደ እግዚአብሔር ታመጣለህ፣ ወደ ካህኑም ታቀርበዋለህ። ካህኑም ወደ መሰዊያው ያቀርበዋል። ካህኑም ከቁርባኑ መታሰቢያውን ይወስዳል፣ በመሰዊያውም ላይ ይጨምረዋል። ለእግዚአብሔር በጎ መዓዛ ያለው የሚቃጠል ቁርባን ነው። ከመሥዋዕቱም የተረፈው ለአሮንና ለልጆቹ ይሆናል። ይህም ከእግዚአብሔር መሥዋዕት የተረፈ ቅዱሰ ቅዱሳን ነው። ለእግዚአብሔር የምታቀርቡት የእህል ቁርባን ሁሉ እርሾ አይሁንበት። እርሾ ያለበት ነገር ማርም ለእግዚአብሔር ቁርባን ይሆን ዘንድ አታቀርቡም አታቀርቡም። እነዚህንም አስራት አድርጋችሁ ለእግዚአብሔር ታቀርባላችሁ። ነገር ግን ለእግዚአብሔር ለበጎ መዓዛ በመሠዊያው ላይ አይቀርቡም። የምታቀርቡት ቁርባን ሁሉ በጨው ይጣፍጣል። የአምላክህም ቃል ኪዳን ጨው ከቁርባን ሃይጉደል በቁርባናችሁ ሁሉ ላይ ጨው ትጨምራላችሁ። ከመጀመሪያው የእህል መሥዋዕት ለእግዚአብሔር ብታቀርብ በእሳት የተበጠሰና የተጠበሰና የተፈተገ የእህል እሸት ታቀርባለህ ዘይትም ታፈሳለ፣ ዕጣንም ትጨምርበታለ። የእህል ቁርባን ነው። ካህኑም ከተፈተገው እህል ከዘይቱም ወስዶ ከዕጣኑ ጋር መታሰቢያውን ያቀርባል። ይህም ለእግዚአብሔር የሚቃጠል መሥዋዕት ነው።